እኔ በእውነቱ ይሄ ለእኔ ብቻ ሳይሆን በመላ ሀገሪቱ ያለ ሰው አይኑን ከፍቶ ለሚያይ ሰው አእምሮውን ከፍቶ ለሚያሰላስል ሰው በጣም ግልጽ ይመስለኛል። በአንዳንድ ቦታዎች ውስጥ በአንዳንድ ቦታዎች ላይ አሁን ገንዘብ እየወጣባቸው እያሸበረቁ ያሉት አሁን ለምሳሌ ፋውንቴን ከውጭ ይሄ ወደ ላይ የዘለለ እንትን ውስጥ የሚል ውሃ በሞላበት አዲስ አበባ ውስጥ የመጠጥ ውሃ የሌለው ደግሞ አለ። እዛ እንደ አገር መሪ ወይንም ደግሞ እንደ አንድ ሀገሪቱን እንደሚያስተዳድር ኃላፊነት እንደሚሰማው ፓርቲ፣ ለምሳሌ ፓርቲው ማድረግ ያለበት ይሄ ሰው አይቶ ፋውንቴን ሲዘል ቆሞ ማየት የተራበ ሰው ቆሞ ማየቱ ነው ወይንስ በየቤቱ ያለ ሰው ውሃ ጠጥቶ ማደሩን ነው ማረጋገጥ የነበረበት። የትኛው ነው የሚቀድመው? ምንድን ነው ከንቱነት? ይህ ያህል ከንቱነት ምንድን ነው? የሁሉ ከንቱ ወጪ በአንድ ቀን። ነገ እኮ ስርዓት ቢቀየር ወይም ደግሞ አንድ የሆነ ነገር ቢናጋ በአንድ ቀን ወድሞ፣ በአንድ ቀን ሊጠፋ የሚችል ነገር ላይ ለምንድን ነው ሀብት የሚፈስ? ለምንድነው ባልባሌ ነገር ላይ ገንዘባችንን የምናፈሰው? ብዙ ነገር አለ። እኔ በጣም የሚገርመኝ ነገር አሁን ሌሎቹ ሌሎቹ ነገሮችን እንኳን ብንተው እስቲ ስብሰባ በሚሰበሰቡበት ጊዜ የሚለብሱትን የባህል ልብስ እንኳን ይሁን ቀንታችሁ ነው ምናምን ደግሞ እንዳይባል ሌላ ጊዜ እንጂ በጣም የሚገርም ነገር እኮ ነው? ለአንድ ስብሰባ የሚወጣ ለባህል ልብስ የሚወጣ ስንት ሚሊዮን ይሆን? ስንት ሐኪም በልቶ ያድር ይሆን ያንን ነገር በየስብሰባው ደግሞ በየስብሰባው አዳቲ ልክ ስብሰባ ማለት እኮ የፋሽን ፋሽን ሾው የሆነበት ዘመን ነው። ዛሬ የተለበሰ የባህል ልብስ ነገ አይለበስም። እንደገና ደግሞ ሌላ ሱፍ ደግሞ አለ፣ ሌላ ሌላ ነገር ደግሞ አለ እና አላስፈላጊ የሆኑ ወጪዎች የሉም እንዳይባል በአይናችን የምናየው ነገር ነው። ቢሮ አዲስ አበባ እያለ መሰብሰቢያ አዳራሽ አዲስ አበባ ያለ አዳማ ወይም ሾፍቱ ወይ ሻሸመኔ ወይም ሌላ ሌላ መዝናኛ ቦታዎች እየተገደ ሚኒስትሮች ደግሞ ጭራሽ እየሄዱ የሚሰበሰቡበት ቦታ አሁን እየሰማን ስንሄድ ደግሞ በጣም የሚገርም ነገር ነው። ስንት ነው የሚወጣው? ለዚህ ምን ያህል ገንዘብ ነው የሚወጣው? ለዚህ ምንም ምርታማነት ለማያመጡ እድገት ለማያመጡ ለገበሬው ለተራው ነዋሪ ጠብ የሚል ነገር የማያመጡ ነገሮች ላይ የጠፋው ገንዘብ ምን ያህል? ይሄ እርግማን ቢሆን ነው እንጂ እኔ በጤነኛ አእምሮ የሚታሰብና የሚሰራ ስራ ሆኖ አላየውም። ስለዚህ እንዲሁን እንዲሁን ማለት ውስጥ እኔ ባልገባም፣ አሁን አላስፈላጊ የሆነ ወጪ እጅግ እጅግ በጣም ብዙ አለ እዚያ ሀገር ውስጥ ከሚያስፈልገው በፍጹም በማያስፈልገው ላይ እየፈለጉ ሆን ብለው አድ ነው በዛ ላይ የሚያጠፉ አገሩን ለማበሳጨት የሚያስተዳድሩትን ህዝብ፣ አንጀቱ ድብን እንዲል ለማድረግ የሚሰሩ ነው የሚመስለኝ። አገር የሚያስተዳድር ሰው ህዝቡን እንዴት እንደዛ ይመለከታል? ምን ይላል ህዝቤ? እኔ ይህም በላው እኔ እነሱን በሆን እዛ በየቴብሉ ላይ የሚደረድሩትን ምግብ ሁሉ መደበቅ ነበረባቸው። ከቪዲዮ ለምን እንደዚህ ይሆናል? እኛስ እንደዚህ ነን? ሌላውስ እንዴት ነው? እንዴት አይባለም? እኛስ እንዲህ ነው የምንለብሰው? አኪሙ እንዴት ነው የሚሆኑ? ተማሪው እንዴት ነው የሚሆኑ? አንድ ዩኒቨርሲቲ ፕሮፌሰር ማለት አሁን በአካዳሚው ወርልድ፣ በአካዳሚው ወርልድ የአንድ ፕሮፌሰር ማለት እንግዲህ አንድ የኤታ ማጆር ወይም ደሞ እንበል የፊልድ ማርሻል ወይም የሙሉ ጀነራል ደረጃ ነው ያለው። ነገር ግን መኪና አይደለም ራይድ ይዞ ወይም ታክሲ ይዞ ወደ ቤት መመለስ የሚያስችላቸው ገንዘብ የሌላቸው ፕሮፌሰሮች አሉ። እንዴት ይሄ ከዚህ ከሰው እንዴት ሊሰወር ቻለ? አእምሮ ያለው ሰው አገሪቱን የሚያስተዳድር ከሆነ እንዴት ይሄ አሁን ልካ አይደለም ነው የሚባለው። ይሄ አሁን እነሱ ነገ ቢጠመዱ ወይንም ደግሞ ቢነሳሱ ሌላ ሰውም ወስዶ ስለነሱ ቢናገር ይሄ አሁን ተጠለፈ ይባላል። ይሄ ትግል ተጠለፈ ይባላል። ፖለቲከኛው ይህንን ካላወራ ምን ሊያወራ ነው? ፖለቲከኛው ይሄንን ማውራቱ ግዴታ ነው፣ ወይም ማስተጋባቱ፣ ለአለም ማሳወቁ ግዴታው ነው፣ ስራው ነው ስራው ነው። እነዚህን ሕጸጾች ለቅሞ እንዲስተካከሉ ማድረግ ስራው ነው። ማይስተካከል ከሆነ ደግሞ ተክቶ ነገር የሚስተካከል ስርዓት ማምጣት ስራው ነው። ያለውም ለዚህ ነው። ሁኔታዎች እንዲስተካከሉ ነው። ሳይናገር እንዴት ነው የሚስተካከለው? ፖለቲከኛ ቀማኝ እንዴት ይባላል? ስለዚህ እድሜ ልክ ዝም ብዬ ልግዛህ ነው። እድሜ ልክ እኔ እበላለሁ አንተ ዝም በል ነው። እኔ ለብሳለሁ አንተ ራቁትን ሂድ ነው የሚባለው እስከ መቼ እንዲታገሱ ነው የሚፈለገው? ሌላውስ፣ ፖለቲከኛውስ እንዴት ነው ጨዋታቸውን? ቀማ ወይንም ደግሞ እጃቸውን ጠመዘዘ፣ ፖለቲካውን ኪሱ ከተተ፣ እንደዚህ አድርገ። ፖለቲከኛ ስራው ይሄ ነው፣ የህብረተሰቡን ብሶት ግሪቫንስ ማንፀባረቅ ነው፣ ማስተካከል ነው። ይህንን ካላደረገ ምንድን ነው ስራው? ስለዚህ እኔ የሚመስለኝ አሁን በሀገሪቱ ውስጥ እየተደረገ ያለ ሐኪሞች በእጃቸው ሐኪም በሽተኛ እየሞተ ሞራል ሳይኖራቸው የሞራል ግዴታቸውን ሳይወጡ በመቅረታቸው ይባላል። ሐኪሞች አንድ ኃላፊነት ነው ያለባቸው በእጃቸው የገባውን በሽተኛ የማከም ሁሉ ነገር ተመቻችቶላቸው የማከም ኃላፊነት ግዴታ አለባቸው። መንግስት ደግሞ አንደኛ ነገር በሽተኛው በኃላፊነት ባለው መንገድ ትክክለኛ አገልግሎት ማግኘቱን ማረጋገጥ ግዴታው፣ ሁለተኛ ደግሞ ይህንን የሚሰራው ባለሙያ በልቶ ማደሩን ማረጋገጥ ግዴታው። መንግስት እጥፍ ኃላፊነትና ግዴታ ሲኖርበት እነዚህ ግን አንድ ግዴታ አንድ ኃላፊነት ያውም አንዱ ሲሟላ የሚወጡት ተግባር ነው። ስለዚህ ይህንን ሳያደርጉ ኃላፊነት የማይሰማቸው ሐኪሞች ብሎ በዚህ አስፈራርቶ በዚህ ኮንኖ በዚህ የሶሻል ሚዲያ ሰራዊት አሰማርቶ እንዲሸማቀቁ አድርጎ እንዲዋረዱ አድርጎ እስከ መጨረሻው መግዛት አይቻልም። ምን አይነት ሀገር ነው ሐኪሞቿን አይደለም አዋቂዎቿን፣ ታላላቆቿን፣ ስም ያላቸውን፣ ክብር ያላቸውን እውነት የሚናገር የሚናገሩትን። እውነት የሚሰሩትን ለአገር የሚያስቡትን የማትንከባከብ አገር ሀገር በየዕለቱ እየበላች እየጨረገደች የምትሄድ ሀገር ምን አይነት ሀገር ነው? ምን አይነት አርግ ሀገር ነው? እውነትን ለመናገር ምናለ ይህንን ቆም ብሎ ለአንድ ደቂቃ ቢመለከቱ። አንድ የመንግስት ባለስልጣን እዛ ላይ ወጥቶ በሚናገርበት ጊዜ የአንድ ቀን አበሉ ስንት እንደሆነ ለአልጋው እሱ ስብሰባ በሚሄድበት ጊዜ ለአልጋው ስንት እንደሚከፈል፣ ለምግቡ ቢል ስንት እንደሚመጣ፣ ለአጃቢዎቹ ስንት እንደሚከፈል፣ ለነዳጅ ስንት እንደወጣ፣ ይህንን እንዴት ሳያስብ ቀር። ለሱ የሚወጣ የአንድ ቀን የአንድ ቀን ወጪ ስንት ዶክተር ይቀጥራል እኮ። እንደዚህ አይነት ተምች አገር ላይ የተለቆ ነው። ዛሬ ሀኪሞቻችን ጦማቸውን የሚያድሩት አዋቂዎቻችን የሚዋረዱት ክብር የነበረው ሙያ ክብር እንደሌለው ተደርጎ የተቆጠረበት